ሰማለሁ እንጂ የራሴ ቋንቋ ነው አይደል? የነሱን ቋንቋ ስለማልሰማው አያቸዋለሁኝ። ፉልዱድ ማለት አምዶምም ማለት ነው። አንድ ነገር ልንገራችሁ። የዝች ልጅ መደፈር እንደ ይሄ እንደ ደቡብ ልጅ ወይ ደግሞ እንደሆነ አካባቢ አድርጋ የመላ ዓለም የሴት ልጅ መደፈር ነው የሆነ በሆነ ቦታ እንዳታጥሙ። አረብ ሀገር ያለች ሴት ድንበር የላትም፣ ዘር የላትም፣ ሃይማኖት የላትም፣ ምንም የላትም። ይሄን ስላችሁ በደሏ ለሁላችንም ያመናል። ሃይማኖቷ ምንም ይሁን ብሔሯ ምንም ይሆን ስደት ላይ እስካለን ድረስ የአንድ እናት የአንድ አባት ልጆች ነን። አምዶም እኔ እህትክ ነኝ። ናቲ እኔ እህትክ ነኝ። ገባክ ወንድሜ ነክ ለእኔ። እኔ ነገ ስወድቅ ናቲን ልታነሳኝ ነው የሚገባው። አምዶምም በተመሳሳይ ሌላ ወገን የለህም። ወገንህ እኔ ነኝ። አንተ ነህ ለእኔ ወገኔ። እኔን አትደብድበኝ፣ እኔን አትግደለኝ፣ እኔን አትድፈረኝ። ሳልፈልግ ሰውነቴ እየሸከኩ አትድፈረኝ። እኔ ናቲ ነገር ወድቆ ሄጄ ካላነሳሁት ማንም የለም። እናትና አባቶቻችን እኮ አብሮ አልተሰደዱም። አብሮ አልተሰደዱም። እዚህ ያለን ስደተኞች የእናትም የአባትም በቃ የአንድ እናትና የአንድ አባት ልጆች ነን። ስደት ላይ ልጅቷ ከደቡብ ትምጣ፣ ከአማራ ክልል ትምጣ፣ ከትግራይ ክልል ትምጣ፣ ኬትም ይሁን ለምን ባንግላዴሽ አትሆንም፣ ብትደፈር ወጪ ደርስላት አለው መክፈል ያለብኝ እንከፍልናት አለን። ነገር ግን አንዳንዴ የደቡብ ልጆች ከኛ ጎን ልትቆሙ ይገባል፣ ልትጠነክሩ ይገባል። አማርኛ እንኳን በአሁነኛ አንዳንዴ የሚያስተረጉምን ልጅ ሰው ያስፈልገናል። ጆዬ በቀደማው ሳሪ ጋር የመጣችው ልጅ በደንብ አማርኛ አትችልም። የደቡብ ልጆች የት ናችሁ? ለምንድነው ከኛ ጋር የማትቀራረቡት? ኑ እናንተ ቢያንስ እኛ ጋር መጥተው ሲለግሩ፣ በኦሮምኛስ እሺ እንትን እንላለን። የደቡብ ቋንቋ ትንሽ ከበድ ስለሚል መጥታችሁ ልታብረካ ጎናቸው እንቆማለን ከደቡብ ስለመጣች ከአማራ ክልል ስለመጣች ከኦሮሚያ ክልል ስለመጣች፣ ኖ ከየትም ትምጣ፣ ለምን ባንግላዴሽና እንዳይሆኑ የሴት ልጅ መደፈር፣ የሴት ልጅ መቋሸሽ፣ የሴት ልጅ ምንም ማለት የሁላችንም ህመም ነው። ኢነፍ ኢዝ ኢነፍ። ዱባይ ውስጥ መጣችሁ ወንዶች፣ አትግማሙ፣ አትግማሙ። የአንዲት ሴት ልጅ በነገራችን ላይ እኛን የምትፈሩን ስለነቃን አይደለም እኛን የምትፈሩን ህጉን ስለምናቀው ጭምር ነው። እዚህ ገስት ላይ ያለነው በመደዳ የምታዩን ህጉን ስለማቀው እኛን አትዳፈሩ። እናንተ በምንድን ነው የምትመጡት? ፎቶ በመዘቅዘቅ ሙኒት ሌባናት፣ ሳሪ ሌባናት፣ ፉዚያ ሌባናት፣ ሚሚ ሌባናት፣ ናቲ ሌባ ነው፣ ጁ ሌባናት፣ ታምራት ሌባ ነው፣ ሀቢባ ሌባናት በማለት ነው የምትመጡ። ሌባ አይደለም ነፍሰ ገዳይ ናቸው በሉን። እኛ ግን ከመፋለም ወደኋላ አንልም፣ እጅ አንሰጥም። መንቃት እስካለባቸው ድረስ እህቶቻችንን እናነቃቸዋለን፣ እናነቃቸዋለን። በነገራችን ላይ አብዛኛው የዱባይ ውስጥ ወንዶች ቢዝነሳችሁ ተመቷል። ሙከየፍ ስር ተኝተው ሄሎ ማ ድሮ መም ኢጃዝ አልፈቀደችልሽ የምትሉ ወንዶች አጋሰሶች የለም እንጀራችሁ ጎሮሯችሁ ደፍነሏል። ሚብትበላ ሴት አትኖርም ዱባይ ውስጥ ከዚህ በኋላ። አሁን ብር ስትከለከሉ መደብደብ ጀምራችኋል። እንፋለማችኋለን። ከየትም አካባቢ ትምጣ። እኛ እኔ ነንገራችሁ ስደት ላይ ሁሉም የአንድ አባት የአንድ እናት ልጅ ነው ብዬ ነው ማምነው። ሙሽ በብሔሯ በማንነቷ ምናምን ነው ወይ የአንዲት ልጅ መደፈር የዚች ልጅ ቁስል የኛም ህመማችንም ስለሆነ ነው ልጁን መቀመቅ እንዲገባ ያደረግነው። ፓውራችንን ደግሞ አይታችሁታል። ደፋሪ ሆን ደላላ የጃዛ ቤት አከራይ ሆን ምንም ሁኑ ፓውራችንን በደንብ ታቆታላችሁ። ኦኬ፣ ህጉን ስለምንከተል ማለት ነው። ስለዚህ ናቲ ይኸው ናቲ መጥቷል። ናቲ ቆይና በትልቁ ሰላም እንዴት ናችሁ? ሁላችሁም ሰላም ይሁን። ሁላችሁም ሰላም ልጆች ሼር ምናምን ሲያደርጉ ያርጉ ነው የመጣሁት፣ እና ሀሳባቸውን እንትን ማለት? ጥያቄ ይሁን። ትናንትና ላደረግከው ነገር አንድም ልናመሰግን፣ እንዳንተ አይነት ወንዶች ይብዙ። ኢማራት ላይ ያባክ፣ እንደናንተ አይነቶች ወንዶች ይብዙ። እንደዚህ ደግሞ ቀሚስ ለባሾች የገዛ እህቱን ደግሞ ደብድቦ እስ፣ የሷ ሀገር መቶ እስር ቤት ውስጥ የሚበሰብስ ወንዶች ደግሞ አንቺ ዞ ዝታት ስለተደፈረ ሰው እናወራለን፣ አንቺ ስለ ገንዘብ ታወሪያለሽ? ች ከዚህ ኖ አውቃ ነው እንትን እንደዛ የሚያሉት ወንዶች ናቸው። ፌክ አካውንት መጥቶ ነው እንጂ ገብታ ከፈለግ ታውራ። ኧረ አታወራም። እኛ እንትን አደለንም፣ ፋድ አደለንም። እኛ ስለ ልጅቷ ነው የምናወራው። ኦኬ እሺ በነገራችን ላይ ጁዬ፣ እንደዚህ አይነት ችግር ያለባቸው ሰዎች በግላቸው ይምጡ። ሞሽ የልጅቷን አጀንዳ ለማስቀየር የሚወረውሩት አዎ። ስለዚህ በቃ ቀን እየጨለመባችሁ ነው። በጊዜ ወይ ወደ ሲኦል ግቡ ወይ ራሳችሁን አጥፉ። ኢማራት ላይ ወንጀል የምትሰሩ ሰዎች ምንም ነው፣ በቃ መግቤ መልከስከስ፣ ሁሌ በቃ እንደተሳደዳችሁ ፎቶችሁ እንደተወጣ ሌባ እየተባላችሁ መሳቀኝ እንደ ቀን ጅ በቃ በዛም በዚህ ስትሄዱ ቤተክርስቲያን ጋር እንደደረሰ መስጊድ ጋር እንደቀረበው ውሻ ሄድ ሄድ ሄድ ሄድ እየተባላችሁ ከመኖር ፈጣሪ ሰውራችሁ። በቃ ራሳችሁን ሆኑ፣ ሰርታችሁ ለመብላት ሞክሩ። ወንዶች ቆፍጠን በሉ። ወንድ ልጅ ወንድ ካልሆነ ግረጓ መረር ካላለ ዋጋ የለውም ትላለች። ቅድማ ያቴ ባልኖርም ባልሰማትም በወሬ ሲሰማ። ስለዚህ ቆፍጠን በሉ። ከላስ ሴቶች ደግሞ ብር የሚባል ነገር አትስጡ። እ ናቴ ሄድበት እስኪ ትንሽ ትላንትና እንደዛ እንትን ብሎ ነበር። አዎ፣ ለነገሩ ማለት ልጁ እንትን ለማለት ጓደኛዬ ነው። አዎ፣ ግን እንደዛ አይነት ነገር አሁን፣ እነታሜ አሉ ፎዚያ ያው፣ አንድ ላይ ነው ያለነው፣ ፎዚያ ጋር እስከ መጨረሻ እንትን ድረስ ፎዚያ ጋር አንድ ላይ ነው ያለነው። ልጅቷን ሳይ በጣም ጌታን በጣም የሚያሳዝን ሁኔታ እንደዚህ አይነት ነገር እኔ በህይወቴ አይቼም አላውቅም። ማለት እኔ ምን አቶ ከሷ ምን እንደፈለገ እንደዛ ያን እስከ ይሄን ሁሉ ደረጃ ለምን እንዳደረገ እኛ ራሳችሁ ግራ ገብተናል። ትላንትና እኔና ጓደኛችን አንድ ላይ ነው የሄድነው፣ ካየን በኋላ በጣም የምር በጣም ያሳዝን እንትን ነው። ፈጣሪ ያውን እሷን ያው እንትን ካደረገ በኋላ ነው በጣም እንትን እናደርገው። ፎዚያና ታሜን ደግሞ በጣም እናመሰግናለን። እናንተንም በሚዲያ ደግሞ ያደረጋችሁ ነገሮችን በጣም እናመሰግናለን። እኔ በበኩሌም ደግሞ ወላይታውን ወላይታ ልጆችን ሙሉ ወክዬም እኔ በጣም አመሰግናችኋለሁ እናንተን ይሄን ስላደርጋችሁ። ዘር ሃይማኖት ካይለያቸው እንደዛ ስላደረጋቸው በጣም እናመሰግናለን። የምር ቴንክ ዩ። ሳናቲ አንተም ላደረግከው ነገር ስላንተ መልካምነት ፎዚ ነግራናለች ጥሩ አንተንም እናመሰግናለን። አንዶምም ደግሞ ይሄ ነገር አሞክ ልታወግዝ በመምጣት ደግሞ እናመሰግናለን። እንደዚያ አይነት ነገር ሲመጣ ሁላችሁም ልትተባ- እስፔሻሊ ወንዶች ልታወግዙ ነው የሚገባው። እንዴ ምን የድሮ አባቶቻችን ለጣሊያንም ሲያባርሩ ነው የምናየው። አሁን ደግሞ የሴት ልፍኪስ ያባረረ ትውልድን የመጣ አሁን ኢትዮጵያ ውስጥ የኢትዮጵያ ወንዶች ተው፣ ቆፍጠን በሉ እንዴ። ሻመመሲ በቃ ሲ ሀሳቤን ቅድም ወጣ ወጣ ችላሉ። አዎ ናቲ የናመሰግን ልናመሰግንት ነው ናቲ። በነገራችን ላይ እንደናንተ አይነት ወንድሞች ስላሉን የእውነት እኔ በራሴ በጣም ፕራውድ ነኝ። ጓደኛ በጣም በቃ እያየሁት አይኑ እንባ አቅርሮ ማለት ነው ለማልቀስ ከራሱ ጋር ሲታገል ነበረ። አጠገቧ ቁጭ በማለቱ የሚመጣበትን ጥያቄ ስነግረው ወደዛ ገንጠል ብሎ ፊት ለፊት ቁጭ ብሎ ወላሂ መሲ እኔ ወንድ ልጅ እንደዚህ አይኑ እንባ ሲያቀር አላየሁኝም። ትላንትና ካሌብ እሱ ያኛው ልጅ አይሮኖኔ ስሙን አላቀው። በቃ በጣም ነበረ የሚያሳዝኑት። የእውነት ነው የምልሽ። እኔ በቃ ትላንትና እንደ ታሜ አይነት እንደ ናቲ፣ እንደ ካሌብ ያኛው ልጅ እንደነሱ አይነት ወንድሞች ስላለኝ የእውነት እኔ በጣም ደስ ብሎኛል፣ ኮርቼባቸዋለሁ። ምክንያቱም ለምን እንደኮራውባቸው ልንገርሽ። ጓደኝነትን አላዩ ማሳልፈው ሲሰጡ ገብቶሻል ደፋሪ ዘመድም ብሔርም እምነትም እንደሌለው ያመንኩት በእነሱ ነው እስከ መጨረሻ ድረስ ከኔ ጋር ነበሩ ኢቭን ወደ ሆስፒታል ስንሄድ ማለት ነው እነሱ የተመለሱት ሴት ስለሆነች እነሱ መግባት አይችሉም። እኔ እኔና እሷን ፖሊሶቹ ይዘውን ወደ ሆስፒታል ሲሄዱ እነሱ ምን እናድርግ እንምጣ ሲሉ አትገቡ የምንታደረጉ ትመጣላችሁ ሂዱን ያልኳቸው ናቴ ማን ነው ናቴ አይ ቲንክ ስልኬ የለውም ካሌብ እስከ ሌሊት ድረስ እየደወለ ምን ላይ ደረስሽ? ምን ሆንሽ? የሚበላ ላምጣልሽ ወይ እያለ እየጠየቀኝ ነበረ። ቢችሉ ኖሮ እዛ መግባት ነበር የፈለጉት። አብረዋት እስከ መጨረሻ መቆይነት ነበር የፈለጉት። ግን ሴት ስለሆነች መግባት ስለማይችሉ ነው የተመለሱት። እና የእውነት እናንተ ምርጥ ወንድሞች ናችሁ። አላህ ባህላችሁን አይቀይራችሁ። ሁል ጊዜ እንደዚህ ለእህቶቻችሁ ከእህቶቻችሁ ጎን የምትቆሙ ያድርጋችሁ መቼም ቢሆን እንድትቀየሩ አንፈልግም። ልክ እንደ እናንተ ደግሞ እንደዚህ ችግሮች ሲመጡ መደፈር ሲመጣ፣ ስናዝን፣ ስንጎዳ ከጎናችን የሚቆሙልን ወንደሞች ስናገኝ እኛም ፕራውድ ሆነን እንወጣለን። ችግራችንን፣ ድክመታችንን፣ ጥፋታችንን የተፈጠረብንን ነገር ለመናገር የሚደግፈን ሰው አለ ብለን ስለምናስብ አፍናን አንቀመጥም። እና እናንተ አስመስክራችኋል። እናንተ ከጎናችን በመሆናችሁ ዛሬ እንደዚህ ወጥተን ደፍረን መናገር ችለናል። እና ሌሎችም ወንድሞች እስኪ ከነሱ ተማሩና ቁሙ፣ ከእህቶቻችሁ ጎን ቁሙ። ያመኗችሁን፣ የተደገፏችሁን የራሴ ሰው ነው ብለ ያላችሁን ሰው አትድፈሩ፣ አውሬ አትሁኑ። ምክንያቱም እዚህ ሀገር ምን እናውቃለን እኮ አርባ ብር፣ ሰላሳ ብር እያሉ መንገድ ላይ ራሳቸውን ዋጋ ተከራክረው ራሳቸውን የሚሸጡ እንዳሉ እናውቃለን። ወንድ የማያውቁ ሴቶችን አትሊስት ህይወታቸውን አታበላሹ። እባካችሁ እባካችሁ፣ እኔ የእውነት ነው የምልህ። ናቲ፣ አላህ ይስጣችሁ ለእናንተ ምንም ቃላት የለኝም። እናድዬ፣ ሁላችንም ስንተጋገዝ ብሄርና እምነት አይለየንም። ናቲ፣ የወላይታ ልጅ ነኝ ብለሃል። አብዛኛውን ጊዜ ቪዲዮ በአማርኛም ስሩላቸው ለሴት እህቶቻችሁ። እናንተም እናንተ ቤታችሁ ስትከፍቱ ጥሩን እንመጣለን። በጣም አብዛኞቹ የወላይታ ልጆች እንደገና የሀዲያ ልጆች የከንባታ ልጆች ናቸው። የሀላባ ልጆች ናቸው። እዚህ በጣም ጉዳት እውነት ናቲ፣ እኔ አሳይሃለሁ። በጣም በሺህ የሚቆጠር ደረሰኝ ያለኝ ብራቸው ተበልቶባቸው፣ አንገት ለአንገት ተናንቀን ስናስመልሳቸው ህጉን ስለማያውቁት እነሱን ሲያስፈራሩ፣ ህጉን የምናውቀው ስናናግራቸው እንትን ይላሉ። ስለዚህ ለምን በቃ የሴት ልጅ ሕመም የሁሉም ኢትዮጵያዊ ሕመም ነው። ስደት ላይ ባዳ የለም። ሁልሽም የአንድ እናት የአንድ አባት ልጅ ነሽ። ከየትም ነይ፣ ከየትም ቤተሰብሽን ትተሽ ነይ፣ መጣሽው አብረን እዚህ ሁላችንም አንድ ነው። የሳሚ ችግር የኔ ችግር ነው። እኔ ከራበኝ ሳሚ ናቲ ብቻውን መብላት የለበትም። ታሜ ሲቸገር ለታሜ ሮጠን መድረስ አለብን፣ መደጋገፍ አለብን። በቋንቋ በዘር በቃ ስደት ላይ እንደዛ እንዳትሆኑ፣ መደጋገፍ አለብን። እንደዚህ አይነት ቆሻሻ ሰዎችም በደንብ አድርገን ጥግ ድረስ ሄደን አፍንጫው ላይ ቆመን አስረግጠን እንነግራቸዋለን እና ናቲ ላደረግከው ነገር በጣም እናመሰግናለን እግዚአብሔር ያክብርሽ እናመሰግናለን መሲ በዚህ አጋጣሚ አጠር ያለ መልእክት ያው ናቲ ሁላችንም ብናደንቅ ብንውልልህ ሁሉን ነገር ብናደርግልህ ደስተኞች ነን። እኔ እንደ ሀሳብ የምሰጠው የአማርኛ ቪዲዮ ስሩላቸው። በጣም ብዙ እህቶቻችሁ ሲመጡ ቋንቋውን አይችሉትም። ህጉን በእናንተ ቋንቋ አስተምሯቸው፣ ጄኔራል የሆነውን ህግ። ዱባይ ምናለ ምን የለም። ቅድም ስትናገር ነበረ መሲ፣ እኛን ሰዎች ገፍተው የማይደፍሩን ህጉን ስለምናውቀው ነው። ሌላ ነገር ስለሆነ ብቻ አይደለም። ስንናገር ፎሎ የሚያደርጉና የሚከተሉን ህጉን ስለምናውቀው ነው እና ለትንንሽ እህቶቻችሁ አዲስ ለሚገቡት በእናንተ ቋንቋ ህጉን ስሩላቸው። ከዛ አይደፍ አይፈሩም በነገራችን ላይ በጣም ቆራጦች ናቸው። ሁለተኛ ደግሞ ከአሁን በፊት የሆነች ከእናንተ የመጣች ህፃን ልጃለች እና ያው የበዛውም ልክ ምንድን ነው አይሰሙም። ኖርማሊ በአማርኛ ስትነግራቸው ካልተረዱ ከባድ ስለሚሆን አስረዷቸው ነው የምለው። ቪዲዮ ስሩላቸው፣ አስተምሯቸው፣ በትርጉም ስሩላቸው እና የዚህን አክል አይደፈሩም። ምክንያቱም ብዙ ጊዜ አሁን እንትኑ ጩኸቱ እየመጣ ያለው ወደ እናንተ ነው፣ ጥቃቱም እየመጣ ያለው ወደ እናንተ ነው። ለምን ህጉን ስለማያውቁት።

ሕገወጥ ያስመስሏታል። ከዛም በኋላ ትመጣለች። በዛ እጀዛ ቤት ቆልፈው ምግብ አይሰጧትም። ከዚህ በፊት በቅርብ ጊዜ ማለት አንድ ጓደኛችን ነበረ እዛ ዱባይ ላይ ያለው ልጅ በእሱ ቤት ልጅቷን ምግብ አስበሏ ምንም አደርግም። እሱ በራሱ ቤት ወስዶ ልጅቷን እያበላ ምን እያለ እንደምንም ተቸግረው ስራ አስገብቷል። ይሄ ልጅ ራሱ ያደረገው ጥፋት ማለት ነው። ስለዚህ እንደዚህ አደርገው በደል ያደረሰ ልጅ ነው ከዚህ በላይም ማለት ነው። አሁን እነዚህ የተራቡ ልጆች በራብ ቢሞቱ ቦርሳን እንኳን የልጅቷን ቦርሳ የለም የት ነው ያለው ያንቺ ቦርሳ ብሎ ከልክሏታል። ያሉትም እነሱ ናቸው። በነገራችን ላይ ሙኒክ በቀደመታ ይኸው ሁለት መቶ አስራ አንድ ሺህ ብር እየተመለሰው ከኢትዮጵያ አምጥቷት ማለት ነው። ሙኒት ከኢትዮጵያ አምጥቷት እዚህ ቻርጃ ጋር አምጥቷት ከነ ሻንጧ ጣላት። ይሄንን ብር አንቄን እንዲያስገባ ያደረኩት ወደ ቤተሰቦቿ። ልጅቷ ወረዲያውን ስራ ገብታለች። ገባክ? አንድ ይሄ ሁለተኛ ነገር ደግሞ ሙኒት በቀደመታ እንትና ቤት ኤሚኬ ቤት መታ የነበረችው ሪ ሴቷ ኔከታችሁኝ ሰማዋት እንደዚህ አድርጎኝ ብር በላይ ስትል የነበረችው እሷ ልጅ ወደ አራት መቶ ሀምሳ ሺ ብር የኢትዮጵያ ብር ላስገባልሽ ብሎ ሄዶ ከድርሃም ወሰደ። አንደኛ ምን መተ አለባችሁ መሰለች። አሁን ለምሳሌ የሆነ ይቅርታ፣ በዘር እንዳትወድ፣ የሆነ የትግራይ ልጅ ከሆነ በራሴ ሊሄድ ወደ ሌላው ኪርክ ወደ ሌላ እንዳቶች አሁን የትግራይ ልጅ ከሆነ የሀገሬ ልጅ የለም። እንደዛ የሚያጠቋችሁ የሚያውቋችሁ፣ የሰፈሯችሁ ሰዎች ናቸው። የአገሬ ልጅ ነው፣ ጎሮቤቴ ነው፣ የሰፈሬ ልጅ ነው አትበሉ። ብር ወደ ሴጣንነት ይቀይራል። አንደኛ። ሁለተኛ ነገር ደግሞ ከአንድ አካባቢ መጥታችሁ ከአንድ አካባቢ አብራችሁ ተሰዳችሁ ከአንድ አካባቢ አብራችሁ በልታችሁ ጠጥታችሁ፣ በቀደመታ ያን ልጅ በጩቤ ጭቅጭቅ አድርጎ የወጋው ሀቦ ቤት የተረዳው የደቡብ ልጅ ነው። የአንድ ሰፈር ልጆች ናቸው እነሱ አሁን ቻርጃ ላይ አብዛኞቹ እያስቸገሩ ያሉት እነዚህ ናቸው። አንደኛው ይህንን ነገር ተው። ሁለተኛ አብዛኛው የደቡብ ልጆች አሁን ለምሳሌ የወላይታ ልጆች በጣም አንጀት ሽን የሚበሉሽ ሙኒት፣ አሁን በጣም ብዙ ብር ወደ መቶ ሀምሳ አራት ሺ ድርሃም እዚ ያስመለስኩላቸው ሙኒት፣ ከዚህ ውስጥ አራቱ ናቸው ከሌላ አካባቢ ከአዲስ አበባ ና ከወሎ ና አንዷ ደግሞ ከመቀሌ ነው፣ ብቻ እንጂ ሁሉም የወላይታ ልጆች ናቸው። ጭውትሚ አማርኛ አይችሉ ሙኒት፣ እንዴት እንደሚያሳዝኑት ስብር ብርብርብር እያደረጉ ነው እንትን የሚ ከመዳን ቤት ያስጠፏቸዋል። ልክ እንደመጡ ከመዳን ቤት ያስጠፏቸዋል። ቢዝነስ ነው የሚሰሩባቸው። አይሰሙም። እዚ አንድ ሚኒት፣ እዚ ጋ ኮሜንት ላይ አንድ ልጅ አለሽ፣ ያልሆነ ኮሜንት እየጻፍሽ ያለሹ እውነቱን ለመናገር ትናንትና በዚች ልጅ ጉዳይ ላይ በጣም በጣም ትብብር ሲያደርግልን የነበረው ሀያ አንድ የሚል ፕሮፋይልሽ፣ ሀያ አንድ የሚል አንቺ አሁን ልጁን እንትን እያልሽ ነው ያለሽው። እና በጣም ትብብር ሲያደርግልን የነበረ ከጎናችን የነበረ ልጅ ነው። ቅድም እየነገርኳችሁ ነበረ፣ መሲ በረደኝ ብላ ስትለው በጣም ተጨንቆ ማሊያውን አውጥቶ የደረበላት ልጅ ናቲ ነ ናቲ ተመስገን የሚላው ናቲ ተመስገን፣ ናቲ ስኪ ካለ አበባ ማለት። ትላንትና አይቼው አላውቅም ይሄንን ልጅ ፎዚ፣ ፎዚ ናቲ ትናንትና የልጁን ፓስፖርቱን ሁላ እስከሚሰጥ ድረስ ዋጋ እንደከፈለ ይኔ አይ እኔ መዘርዘር ስለማልፈልግ ነው። አማዶ፣ አማዶ ሶሪ፣ እኔ አማዶ፣ ይኸውልህ መዘርዘር ስለማልፈልግ ነው። ግን ደግሞ አንዳንድ ጊዜ ክሬዲት ሊወሰድበት የማይገባው ሁኔታ ላይ ክሬዲት መወሰድ የለበትም። በጣም በጣም ትልቅ ትብብር ሲያደርግልን የነበረ በጣም በብዙ ነገር እንባው እንዲህ አይኑ ላይ ዱብ ዱብ ሲል ነበር እና ሌላ ፐርሰናል ኬዝ ካላችሁ አላውቅም፣ ግን እኔ ትናንትና በሱ ድጋፍ ነው አለዚ መፎዚ መሲ ሽ ተደርጎ ፎቶ ሰውን ብሌም ሲያደርጎ አትስ